አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታዮች እንዴት ናችሁ? ሰላም ናችሁ ወይ? ሼር ላይክ ነው የምታደርጉልኝ፣ ከልብ አመሰግናለሁ ውዶች። ዛሬም እንደተለመደው መጥቼላችኋለሁኝ ማለት ነው። አበረታቱን፣ ሁላችሁም ሸር አድርጉልኝ። እንደምታየው ሰብሪን በገመድ ና አሰርኳት። ምክንያቱም ኩርሲው የተቀመጠችበት ተሽከርካሪ ስለሆነ ወደታች ስለምትዳፋብኝ በሻርፕ ጥምልል አድርጌ አስሪያት አለውኝ ማለት ነው ምክንያቱም ብቻዋን ስትሆን እያለቀሰችብኝም ያለች እውነት በጣም ነው የምታሳዝነው። ማለት ቤተሰብ ጋር ስለቆየች አሁን እዛ ብዙ ሰው ስለለመደች እዚህ ብቻዋን ለደቂቃ ካጠገቧም ሳይ ድር እያለች ነው። እንደምታው ደግሞ ክሰል እያያስኩ ነው። ማብራት የለም። ኢትዮጵያ ትልቁ ችግር ደግሞ ማብራት ይሄዳል ብታይ በጣም አስቸጋሪ ነው። ቁርሳችንን ልንበላ ብድግ ስንል ማብራት ስጭለት ጥብሎ ሄዶብናል ማለት ነው። እና እንደምታው ክሰል እያያስኩኝ ነው ማለት ነው። የኢትዮጵያ ኑሮ እንደምታወስ ነው። እዛ ሆነን ይሄ ኑሮ ይናፍቀናል። እዚህ ደግሞ ስንመጣ ይህንንም እንትንም የማንላለን ብቻ ለበጎ ነው ማለት ነው። እና ውዶች ለሰብሪና ነው አሁን መጀመሪያ የምሰራላት ምሻ ሰብሪና ናት የምትቀደመው ደግሞ ማለት ነው። ለሰብሪ ሚኒስትር ሆኔ ነው ሚኒስትር ሆኔ ብቻ እስኪ እሱን ለሞክራስ ብዬ እሱን እየሰራሁላት ነው። ለራሴ ምሻ የበረዳ አግርቤ ያለሁኝ እንደተለመደው እኔ ኮፊ ነው የምጠጣው፣ ማለት ነው በገመድ አስሬ ብታው በሻርፕ ማለት ነው። ሻርፕን ጥምር ላድርጊ ና ያሰርኳት በጣም እየረበሸች ስለሆነ ማለት ነው። እና ወዶች አንድ እንትን የምላቸው ነገር ብዙዎቻችሁ ይማ ብዙዎቻችሁ ማለት ነው ስለ ቦታ ስለ ባዶ እንትን በሰፊ መጣበታለኝ በሌላ ቪዲዮ እና የምጠይቁኝ ልጆች አላችሁ። ጠይቃችሁ ደግሞ እዚህ አብራርቼ የምነግሪያችሁ ይሄን ሳታዳምጡ በውስጥ እንደገና እየገባችሁ የምጠይቁኝ አላችሁ፣ እና በሰፊው ትልቅ ማብራሪያ እሰጣችኋለሁ። ምክንያቱም ለምመሰላችሁ አሁን እዝን ላይ ብዙዎቹ የምለቀውን ብቻ ይሁን አላቅም፣ እኔ ድምፅን ሪከርዱን አሰሙ ይሁን ቪዲዮውን ብቻ አይታችሁ እንደዛ ይመስለኛል። እና እኔ ስለ ቦታ ካርታና ፕላን ይወጣለት ነው አላልኳችሁ። አሁን መስራት ይቻላል አላልኳችሁ። አዲስ ምሪት ማለት ገና እንትን ያላለ ነው፣ ቤት ያልሰፈረበት ለከተማው ደግሞ የሀያ ብር ምናምን ትራንስፖርት ነው እንጂ እንደዚህ የራቀ አንድ ሰዓት ምናምን አይደለም። ግን የሀያ ብር ትራንስፖርት ያ ማለት ስንት ደቂቃ መንገድ ነው? ትንሽ ነው በባጃጅ ማለት ነው። ለከተማው ለኮምቦልቻ ቅርብ ነው፣ ሩቅ የሚባል አይደለም። ነገር ግን አሁን ቤት እንስራ ካላችሁ ያ ነገር አይቻልም። ምክንያቱም መንግሥት ፈቃድ ስላልሰጠው ማለት ነው። እንደምታዩት እስኪ ወደ ራሴ ልመለስ። ሰብሪ ጋ ቁጭ ብለን እየተላፋ ነው ብያ ትብል እምቢ እያለችኝ ማለት ነው። ውጥት ታደርገዋለች መልሳ መልሳ። ደግሞ ለእኔ ከመሬት እየለቀመች እኔ ልታበላ ትሞክራለች። ኔ ውድ እውነት በጣም ነው የምታሳዝ ነው። ስነሳ ወደ ውጭም ስሄድ ልብስ ይህንን ዕቃ አድርጋ ነው ምታው የምትሄደው ማለት ነው። አሁን እንደምታኝሳችን እንደምንሰራ ገብተናል ማለት ነው። ያው እኔና ሰብሪነን ለማን እንሰራለን? ራሳችንን እንግዲህ እንኖር እኛስ፣ ምን ነው መብላት አይጠላብንም ነው። ታተር ወጥ ነው የምንሰራው ባልጫውን በቀዩ ማድረግ እንሰራለን ማለት ነው። ሰብሪና ጋር ውዱቺ ይሄን ይመስላል። እየሰራን አብራችሁን ቆዩ ማለት ነው። ሼር ላይክ እያደረጋችሁ ማበረታቱ የመዳም ቅመሞች እናንተንም ለሀገራችሁ አለ ያብቃችሁ። ሁሉም በሀገር ነው የሚያምረው። ምንም ቢሆን ብታገኙ ብታጡም ሀገር ላይ ነው። የሰው ሀገር ማለት ሳንቲሙ ነው የሚያስደስተን፣ ነገር ግን ኑሯችን ምንም ደስታ ሳቅ የለውም ማለት ነው። ስለዚህ ምንም ቢሆን ሀገር ላይ ነው የሚያምረው። ለሀገራችሁ እናንተንም አለ ያብቃችሁ እያልኩኝ የዞች ምኞት ነው ማለት ነው። ጎች ላይ ሽንኩርቴን ላቁ ምናት ምናምን አስተካከልኩ። እዛ ትቤ ከታትፋለሁኝ ማለት ነው። እያያቸው ማለት ነው። ስለ ቦታ ልጨርስላችሁ። ካርታና ፕላን ይወጣለት እስካልሆነ ድረስ አሁን ሲሆን ሲሰራ ብሎ ፍቃድ እስካልሰጠው ድረስ ምንም እንትን ማለት አይቻልም ማለት ነው፣ መስራት አይቻልም። ስለዚህ ፍቃድ እስከሚሰጠው ድረስ ግዴታ መጠበቅ አለባችሁ ማለት ነው። መስራት የምትፈልጉ አዲሱ ምሬት ለቦታ መግዛት የምትፈልጉ ማለት ነው፣ መጀመሪያ አዳምጡ። ከዛ በኋላ ነው ማለት እንትን መግዛት ያለባችሁ። እኔም ጋር ባይሆን በሌላም በኩል ቢሆንም አጣርታችሁት ይምና አጣርታችሁ ነው መሆን ያለበት ነው እና ይሄን ይመስላል። ልጆች አብዛኛው ልጆቻችሁ ስለምትጠይቁ ነው። እዚ ነገርቻቸውን ወይም ሪፈትን ቪዲዮ ሰራሁትን ድምፁ ሳት ሰራ መሰለ በውስጥ መታቸው የምትጠይቁ ስለዚህ አሁን የምምላችሁ ከቻላችሁ ጉርካዊ ብትገዙ ጥሩ ነው ማለት ድሮ መሪቱ ቢያንስ ቦታ ብቻ ከሶስት ነጥብ አምስት መቶ ሺህ ጀምሮ ታገኛላችሁ። ባዶ ቦታ ማለት ነው። ግን አቅማችሁ ካልቻለ ደግሞ አዲሱ ምርት ላይ መግዛት ትችላላችሁ። እንዲያው አቅማችሁ ማለት ነው። እኔ ያለ አቅሙ ሰውን አድርግ አልልም። እንዲሁም ደግሞ በነገራችን ላይ ዛሬ በጣም ደስ ያለ ነገር ቁጥር ወጣለት በእኛ ሰፈር አካባቢ ህገወጥ ላይ ነኝ። እኔም ቦታ ያለውበት ዛሬ የሚገርማችሁ ነገር ቁጥር ሰጡን ማለት ነው። ብር ክፍያ አለው ከፈልኩኝ። ከዛ የሆነ ደረሰኝ ሰጡኝ። ምንድን ነው ደግሞ፣ ብስሚላ ቁጥር ተሰጠኝ ማለት ነው። ቁጥር የቤት ቁጥር የቤት ቁጥር ተሰጠው። እንግዲህ እስኪ ዱዓ አትሉ ከመንገድ በላይ ቆንጆች ላይ ሆናችሁ ታውታላችሁ። ከመንገድ በላይ ያሉ ቦታዎች ማለት ነው። ከመንገድ ቦታችሁ ማስኪን ይላል፣ ብቻ አላህ ይጠብቅ ነው የሚባለው ምክንያቱም በጣም አሁን ላይ ከባድ እንደመሆኑ ቤት መስራት ብዙ ነገሮች ውጣ ውረድ ስንት ነገር ተሰርቶ አሁን ልስራ ብል ከምን አንጥቸ ነው የሚሰሩ ጉዶች፣ በጣም ከባድ ነው እና ከመንገድ በታችም ያለውን ይፈርሳል። በዚህም ከላይ ከተይህቴ ምስረታው ይነካል ምናምን እየተባለ ነበር። አሁን ደግሞ ወደ ምስረታ ያለውን ቁጥር ተሰጠ ዛሬ ለዋዝፍን ማለት ነው። እንዲሁም ደግሞ ቦታ ግን ምናምን ላላቸውም ለእናንተም ደግሞ አይዟችኋል የሆናቸው ማለት ነው ያን ለሁሉም ላይ ያለ ስለሆነ ባንድ ሰው ብቻ ሳይሆን ታይ ኩሽኩሽ ባንድ ሰው ብቻ ያለ ሳይሆን ሁሉም ጋር ያለ ስለሆነ ኢንሻአላህ አላህ ይጠብቀን ነው የምለው እንደምታውቁ ኮንሱልቴን አቋል ቲማቲም ነው እንጨመርኩ በነገራችን ላይ ቲማቲሙን ለመጨመር ትችላላችሁ ምክንያቱም ወጥ የመቆየት እንትን አይኖረው ነው ይበላሻል ማለት ነው እኔ ግን ቲማቲም ወጥ ስለ በጣም ስለማይደርስ ማለት ነው የሚገባ እጠቀማለሁ ነው ማለት ነው ሙያ እያስለምርኳቸው ሳይሆን ውሎዬን ነው ምነግራቸው ማለት ነው። ውሎቼ ከልጄ ጋር የምንውላው አላችን በዚህ መልኩ ነው ለማለት ነው እንጂ ሙያ ላስተምራችሁ ምናምን አይደለም ማለት ነው። እሺ፣ ግን ቲማቲም ፍላጎታችሁ የመሳባትም ወይም ደግሞ የመታውን ፍላጎታችሁ ነው። ሲጠቀምኔ ቲማቲም ስለሚፈልግ ነው ማለት ነው። እና ይሄን ይመስላል ልጆች። ታይ ሰብሪናም እየረበሸች ነው፣ ረባሽ ነው በባለፈው የትላንትና ቪዲዮ ላይ ሰረሱር ኢትዮጵያ አለ እንደሚም ላላይ፣ በርበሬ በነገራችን ላይ እናቴ ቅመሽ ብላ የሰጡ በርበሬ ነው፣ እና ገና ልቀምሰ ነው። የሚገርማቸው ነገር ወደ እናንተ ካሜራ ዙሪያ እያሳየዋችሁ ነበር፣ እና ሰረሲር ማለት ነው ሀገራችን ላይ አለ ከተማ ላይ ነው በነገራችን ላይ ያለው፣ ገጠር ላይ ብዙም አይደለም። መድኃኒት ደግሞ ያልተጠቀምኩት ነገር የለም። አጣይቁኝ እኔ ቤት ሲቀይር እኮ ነው ቤታውን ከታች ሳልነበርኩም ሲወጡ ተከራዮቹ ና ቤት ሲለቁ ሙልች ብለው በሆነች በክፍተት ባለችው ነገር ወደ እኔ ገብተዋል ማለት ነው እና አንዳንዴ የሚመጣው ከቤት ሲለቁ ከአንዳንዱ እየመጣ ይራባባቸዋል ማለት ነው እና በዛ ምክንያት ነው ነው የሚተራባብ ይልላችሁ ነው ከባድ ነው ይህን ይመስላል ልጆቼ ምሳችንን እየጨራረስን ነው ማለት ነው ሰብሪ እንቅልፏ መጥቶ ነበረ በሰዓት ዝ ላይ ከዚህ በላይ ያለውን ምሳችን ስንበላ ምናምን አላሳየኋችሁም ምክንያቱም ወይዘሪት ሰብሪ ና ማለት ነው እንቅልፏ መጥቶ እያለች እየተነጫነጨች ብ ነው ሚዩት ምትን ድምጽናቶች ነው እንጂ በጣም እየረበሸች ነበረ ማለት ነው ዶች ያው ከላለስኩኝ ምናምን በቃ ክሽናዬ ነው ለወልኩኝ፣ አጸዳዳዋት ማለት ነው፣ ወደ ሳሎን መጣሁኝ። ይላቸዋለሁኝ። እንሻላ በሌላ ቪዲዮ እስከምንገናኝ ድረስ ሸር ላይክ እያደረጋችሁ አበረታቱኝ። አሁንም ሁላችሁም ለሀገራችሁ ያብቃችሁ ነው የምለው፣ ባላችሁ ነገር ተደስታችሁ የምትኖሩ አይምሯችሁን አሳምናችሁ ወደ ሀገራችሁኑ ቶሎ ማለት ነው ዶች ይ እንሻላ በሌላ ቪዲዮ እስከምንገናኝ ድረስ ሸር ላይክ እያደረጋችሁ አበረታቱኝ። ስለ ቦታ ደግሞ በሰፊው መጥቼ እነግራቸዋለሁኝ ማለት ነው። ከዚህ በላይ ያለውን ቡና ስንጠጣ፣ ምሳ ስንበላ ምናምን የነበረውን ያው እንደነገርኳቸው ሰብሪ እየረበሽ ስለነበረ እሷ ማስተኛት ግዴታ ስላለብኝ አላሳየዋቸውም ማለት ነው። በሌላ ቪዲዮ እመጣለውኝ ስለ ቦታም። አሰላሙ አለይኩም ወረመቱላ በረካቱ